በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጠቢቡ ሰሎሞን የእስራኤል ንጉሳቸው፣ ጠቢቡ ሰሎሞን ከስጋና ሞት ከነፍስና ከስጋ መለያ የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ። ስለዚህም ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያሰረ በቤት ውስጥም በማሰር ያሰረው ነጭ የሆነች ሴት ፈረስን ማለታል ከዚህ አይነት ስር ብቻ በቀር ወደ ሌላ እንዳታይ ለአይኖቿ መጋረጃ አደረገ። ወደዚህ አይነት ስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባዕቱን ፈረስ በኋላዋ አቀረበ። ከዚያን ጊዜ ጸነሳች። ያቺ ፈረስ በአየር ውስጥ እንደሚበር ነስር ክንፎች አሉ ተባት ፈረስ ወለደች። አፉን በአየር ውስጥ እንደሚበር ነስር አፍ ነው። ጆሮዎቹና እግሮቹ ግን እንድፈረስ ናቸው። ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰሎሞንም ያንም ፈረስ የላሞችን የበጎችንና የፍየሎችን ስጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይም መውጣት ሲፈልግ ወደ አየር መውጣት ከፈለገው ድረስ እየበረረ ሄዱ። ወደ ሰሎሞን ቤተ መንግሥት ይመለሳል። ሕብሩም እንደነስር ዥንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ሰለሞንም ያንም ፈረስ እንደነስር የላሞችን ስጋ እየመገበ ወተትንም እያጠጣ አምስት ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት፣ ወደ ክንፎቹ ሳይደርስ በወገቡ ላይ ጫኑ። የላምን ስጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ስጋ እንዳትወድቅ በአይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሊውን ሊሆን አዘዘው። ያም አገልጋይ ጌታው ሰለሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ከዚህ አገልጋይ ጋር አሰረ። ኩርቻውንም ከፈረሱ ጋር አሰረ። ስጋ የታሰረበትንም ሽመን ለፈረሱ በአይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታችም ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰለሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ወደ ላይ ወደ ሰማይ በፍጥነት ደርሰህ አምላካችን እግዚአብሔር ያሳየህን በሰማይ ያለውን ሁሉ እይ ተመልከት። ካየህን በኋላ ያየኸውና የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ተመልሰህ ና አለው። ሶሎሞንም ይህንን ብሎ ፈረሱም ከማሰሪያው ፈታው። በፈታውን ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶዎች ተስተካክለው ቆመ። ሁለቱ ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜም እየበረረ ሲሄድ አይተው ንጉሱም ህዝቡም ሁሉ ፈጽሞ አደነቁ። ህዝቡም እርስ በርሳቸው እንዲህ ያለ ድንቅ ስራ አላየንም፣ አልሰሙም፣ ካሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህ ንጹሕ ድንቅ ስራ ያሳየ አምላካችን እግዚአብሔር ይክበር ይመስገን አሉ። ያን ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበር። ፈረሱ ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚህም በኋላ ያንን ስጋ ወደ ምክር ዝቅ አደረገው ወደ ሰሎሞንም ቤተ መንግስት ተመለሰ ሰሎሞንም እንዲህ ሲል ጠየቀው ልጄ ሆይ በአየር ውስጥ በሰማይም ምን አየህ ያየኸውና የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ ስትይ አለው ያማ አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት ጌታ ሆይ እጹብ ድንቅ ነገርን አየሁ ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በአይኖቼ ውስጥ እንባ መላ። ጌታዬ ንጉሴ ሆይ፣ በአይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም፤ በባህር መካከል እንዳለች ደሴቱና ከዳር እስከ ዳር የመላች ሆና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ዳግም ተድላ ደስታ ያለባትን ገነትን አየኋት። ብሔረ ህያዋንን ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ህያዋን ውስጥ የማይቆጠሩ የጻድቃን ነፍሳት ይመላለሳሉ። ጌታ የሰብ ንጉስ ሆይ ወደዚያች የከበረችና ብርሃን ወደሆነች ሀገር ለእኔ የምገባ መስሎ ነበር። ነገር ግን ብርሃናዊ መልአክ ወደ እኔ መጣ፣ ያለ እግዚአብሔር ፈቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሰለሞን ፈጥና ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ አሌሉያ አሌሉያ፣ አስቀድሞ የነበረ ለዛለም ጸንቶ የሚሆን አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ስጋ ወደታች አድርጌ ለዚያ ፈረስ አሳየሁ፣ በበታችሁም ያንን ስጋ እያየ እንደምታየኝ ወደዚህ አደረሰኝ አለው። ንጉሥ ሰሎሞንም ይህንን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተመንግስቱንም መንግስቱንም ታላላቅ ሰዎች ሰበሰባቸው፣ እንዲህም አላቸው፦ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን? አላቸው እነርሱ ጌታችን ንጉሥ ሆይ አወን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰለሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ። ከዚያም በገነትና በብሔረ ብፁዓን ኖራለሁ አለ። ይህንን ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክል ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብጽዋንና የብሔረ ሕያዋንም መግቢያቸው ቤት እንደሆነ እንዴት ይታወቃል? አሉት። ሰሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ። ወደ ገነት መግባት ካልተቻለ ግን ወደ ብሔረ ብጽዋንና ወደ ብሔረ ሕያዋን ይሄዳለሁ። በዚያም መኖራለሁ አለ። የቤተ መንግስቱም ታላላቅ ሰዎች ሁሉም በዚያ ትኖሩ ዘንድ ይህ ስራ አይቻልም አሉት። ሰሎሞንም አዋቂዎችና ተመራማሪዎችን ይህ ብላት ኔ ወደ ሰማይ በወጣ ጊዜ ያየውን እና የነገረኝ በምዕራብ በኩል ያለ የጨለማ መጋረጃ ምንድን ነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት። ነገሩ እንዲህ ነው በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስ እና የሲኦል በር ነው ብርህት እና ጽድቅቱና በምስራቅ በኩል ያያት ሀገርም ተድላ ደስታ ላላት ገነት መግቢያ በር የሆነች ሞት፣ ሕማምና ሀዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የህያዋና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞንም ይህንን ነገር ሰምቶ እንዲህ ብሎ አሰበ። የምችል ከሆነ ወደ ሰማይ ወጥቼ ወደ ገነትም ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳኔ ግን ወደ ብሔረ ሕያዋን ሂጄ በዚያ እኖራለሁ አለ። ዳግመኛ አዋቂዎችና ጥበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በአራት ቀን ከዚህ ዓለም የምታልፍበትን የምትሞትበት ይሆናል አሉ። ዳግመኛም ሰለሞን በልቡ አስቡ ሞት ሳይቀድመኝ እኔ እቀድመዋለሁ ከመሞቴም በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር ሰላሳ ቀን የቤተ መንግስት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ የማዕድን ሙሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነርሱም ተመግበው ጠገቡ። ከዚህም በኋላ ሰለሞን እንዲህ አላቸው። ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋና የብሔረ ብፁዓንን ምስጢራት እንዳየ እንደተመለከተ የነገረኝን ሰምታችኋል እና ሆነ ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደርሱ አያለሁ። ጥቂቅ ቀኖች ብዘገይ፣ ሁለት ዓመት ሶስት ዓመት ወይም አምስት ዓመት ብዘገይ አትዘኑ። እኔ የነገሩን ፍፃሜ ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አታስቡ፣ አትዘኑ አላቸው። አማካሪዎችና የመንግስት ታላላቆችም ሰዎችም እንዲህ ብለው መለሱለት ጌታችን ንጉሳችን ሆይ እንዲህ አታድርግ። አንተ ከሄድክ በኋላ እንደ ሄድክና እንደዘገየ ጠላቶቻችን ይሰማሉ። ወደ እኛ መጥተው ይከቡናል። ገንዘባችንን ይዘርፋሉ፣ ሀገራችንን በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንንም ባሮቻቸው ያደርጉናል። እኛን ቸለል ብትል ኢየሩሳሌምንና በብዙ ዘመናት ያነጽካትን የሰራትን ቤተ መቅደስን አስባት፣ አረማውያን እንዳያፈርሰዋት አሉት። ሰሎሞንም ነገርን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፎቹ አገልጋዮቹን ሁሉንም ገንዘቡን መዛግብቱን በትጋትና ባህል እንዲጠብቁ ሰለሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎች ባሉ በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ደረሰ። የፀሐዩም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃንም አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ ከዚያም ተመለሰ። ስጋ ያለበትንም ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ሚስጥራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔራዊዋን ደረሰ። በዚያን ጊዜም ብርሃንያ መልአክት ያንን መልኩ እንደ ነሰር የሆነ ንጉሥ ሰሎሞን የተቀመጠበትን ፈረስ ያዙት። ሁለት ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት። ሰሎሞን ግን ያችን ብርህት ጸደይት የሆነች የፀሐይ ጨረር የምትመስለውን አገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት ሊያመላክት ተናገሩት፣ እንዲህ ማለት አንተ የመጣው ከየት ነው? ወዴት ስልት ለመሄድ ነው? ያለ እግዚአብሔር ፈቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰለሞንን ተዉት። በኋላ ዘመን አዳምና ሔዋንን ልጆቻቸውንም ሁሉ አድናቸው ዘንድ ከእርሱ ዘር ሥጋ ለብሼ ሰውሁኜ ወለዳለውና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ናት ስለ እናቴ ማርያም በማዕትና በቁጣ ወደ እርሱ አትቅረቡ። ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያ ሙቶ በአባቱ በዳዊት መቃበርም ይቀበር ዘንድ ወደ ምድር አወርዱት የሚል ቃል ሰሙ። ከዚህም በኋላ መልአክ ተሸክመው ወደ ምድር አወረዱት። ወደ ከበረች ሀገሩ ኢየሩሳሌምም አደረሱ። ወዲያውኑ ንጉሥ ሰለሞን እንደ ሰው ሁሉ ታመመ። በመጋቢት ወር በአራተኛው እለት በሰላም አረፈ። መኳንንት፣ መሳፍንት፣ ህዝቡ ሁሉም ተሰብስበው ታላቅ ልቅሶን አለቀሱለት። በግምጃ ልብስ ገንዘው መልካም አሉ በሚባል ሽቱ አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት ሊን ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጅ ልኝ ለአንድ ጊዜ የሚያልፍ የስጋ ሞት አትፍሪ ስለ በጎ ምግባሪሽ ና ጽኑ ስለሆነው ሃይማኖቶች ክፎች አይሁድን በመቅናታቸው የቀበሩትን የከበረ መስቀሉን ፈልገች በማግኘት ሲሆን ልጄ እጅ ይወድሻል ና ትፍሬ ያለቻትና፣ ከእርሷ ተሰውራ እመቤታችን ቅድስት ድንግል ማርያም ወደ ሰማይ አረገች። ያን ጊዜን ቅድስት ሌኒ ወደ ከበረ መስቀል ቤተ ክርስቲያን ተመልሳ ገባ እንደ ስለመለች ጽኑ ልቅሷ ስለ ነፍሷ ማልቀስ ጀመረች። ከልቅሷና ከሐዘኗ ጽናትና ብዛት የተነሳ ደከመች፣ በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገልጾላት በግልጽም ታያት። የምትወጂኝ ሌኒ ሆይ ኃይልሽ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን መድኃኒታችን ኢየሱስ ክርስቶስም ልጄ ሌኒ ሆይ ሞትን ስለመፍራቱ ሰሎሞን ይህን ሁሉ ነገር ያደረገ መሆኑ ከየት አገኘሽ ከየት ሰማሽ? አላት። ሌኒም ጌታዬ ሆይ ስራቸው ከአማረ ምግባራቸው ከቀና ከቀደሙ አባቶች የሰማሁ ደግሞ ሰሎሞን ሞትን ስለመፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍት ታገኘ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት ይህን ቃል ሰምቶ እርሷንም እጅግ ስለመውደዱ ወዳጅ ሊኒ ሆይ ሞትሽ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሆን፣ አላት። ሊኒም መልስ እንዲህ አለችው፦ ጌታዬ ፈጣሪዬ ሆይ ትህትና አስጨነቀኝ። አንተ ጥንት ፍጻሜ የሌለ አምላክ ስትሆን ለመንግሥትህ ህልፈት የሌለው ግዛትህም ለልጅ ልጅ ሲሆን፣ አሁንም በአንተ ከመተማመን በቀር ስልጣንና ኃይል የሌለኝ አመድና ትቢያነኝና ነኝና በእኔ ላይ የወደድከውን አድርግ። ሞትም ህይወትም በአንተ እጅ መካከል ነውና ነፍሴና ስጋዬን በስልጣን አስጠብቃለሁ። ይህንንም ብላ ከጌታ ክርስቶስ መስቀል ራስዋን አስጠጋች። ጌታችን ኢየሱስ ክርስቶስም ቅድስት ሌኒን መልሶ እንዲህ አላት፣ እነሆ አሁን እድሜሽ አንድ መቶ ሀምሳ ዘመናት ሆኖሻል። አሁንም አርባ ዓመት ጨመርኩልሽ። ይህንንም ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ፣ በታላቅ ክብር በምስጋና ወደ ሰማያት አረገ። የጠቢቡ ሰሎሞን የቅድስት ሌኒ ረድኤት ልመናቸው በረከታቸው በእኛ በህዝበ ክርስቲያን ላይ ከዘላለሙ ጸንቶ ይኑር አሜን።